የምርመራ ውጤቱ ደርሷል። የምን ምርመራ? ልጅ ነኝ ያልሽበት ነው። አረሳሽ፣ ደረሰ እንዴ? ምን ነው አይደርስ መስሎች ነበር? አይ፣ እንደዛ ማለት ሳይሆን ድንገት ሆኖብኝ እኮ ነው። አሁን እውነተኛ ማንነትሽ ይገለጣል? ይገለጣል እትዬ፣ እኔ ምንም የሚገለጥ ማንነት የለኝም። በሰው መረጃ ልጅ ነኝ ከማለት በላይ ምን የተደበቀ ነገር አለ? እትዬ፣ ቅድም በተናገሩት ንግግር እስካሁን እየተረበሽኩኝ ያለሁት ሌላ ነገር ሳይጨምሩ ያሰናብቱኝ። ጭራሽ ነገረኛ ነሽ እያልሽ ነው። አረ እኔ እንደሱ አላልኩም።

እየተጨነቅ ሻ አድረሽ ነው አይደለም? ውይ አባዬ ደግሞ ምን ነው ምጭ እና ምን አለ ስትመጣ እንደምፈልጋት ንገራት አለ። እሺ ሄዳለው። ሀና እስካሁን አልመጣችም፣ እንደ መምጣት አልመጣችም ገና። እኔ ምግብ መስራት ስለፈለግኩን የሰራሁት እሱም አይገባኛል። ግን እሷ እንዴት ኔ ና ጃንስ ስማት፣ እንዴት እንደደነገጠች አሁን ነው አዎ ምን ሆነሽ? አልችላት ግን ተይው፣ ምናምን ስሚያት በጣም ነበር ደስ የሚለት። የደነገጠችው ለእዛ ነው ደነገጠችው። እማማ ሰላም ነሽ? ሰላም ነሽ? እንዴት ነሽ ሜሉ? ግን እያራቀችኝ ነው። ምን አደረገች? መስፍኔ ሲመጣ አልነገረችኝም። ይኸው ያንችንን መምጣት አልሰማሁም እንጂ እንደዚህማ አታደርግም። ሙስልሽ ሆዷ ሆዷ እያራቀኝ ነው። ምን የእናንተ ጓደኝነት እንደሆነ እንዲሁ ላይ ላይ ሆኖ እኮ ነው። እንደው የእኛ ጓደኝነት ተውጦልሽ አያውቅም። ምነው አስቴርዬ? አስከፋሽ እንዴ እረ እንደዛ አላልኩም መምጣትን ስላላወቅሽ መቼ ምን ፈልግሽ አልመጣሽም ብዬ ነው ካልሽው ሜላትና ልጆቹን ሰላም ብያቸው መጥቼ እናውራለን ይሁን እስኪ ተከፈሉ የሚያሳይ ሀና ምን አሁን የአባትሽ ጤና ነው የሚቀድመው የእሱ መረጃ ነው ምን ያደርግልሻለሱ ምንም እኳ ይሰራልሽ ምን ያደርግልሻል ማለት ምን ማለት ነው ህክምናው እኮ እየተደረገ ያለው ላባዬ ነው እንዴት ታዲያ ቢሆንስ ምን አገናኝ ለአባቴ ስለሚደረገው እያንዳንዱ ሕክምና የማወቅ መብት እንዳለኝ ታውቃለህ። አንዴ ተነጋግረ ምንም ተነጋግረን የጨረስነው ጉዳይ የለም። ሁሉንም ነገር እንድትነግረኝ እፈልጋለሁ። እውነታውን ማወቅ እፈልጋለሁ። ሀና እንደ ግመል ሽንት ወደኋላ እየተመለስሽ እያገኘሽውን እድል ባታዋክኝ ጥሩ ይመስለኛል። ምን እያልከኝ ነው? አየሽ እና ዶክተሩ ተፋጠጡ። ሀና ለአባቴ እያንዳንዱ ለህክምናው መረጃ እንዲሁም ደግሞ ለተገዛለት መድኃኒትን ቢሆን እያንዳንዱ ደረሰኝ እፈልጋለሁ። አንተ እዚህ ጋር የተቀመጥከው በሀቅ ልሰራ አይደለ ወይ? ስለዚህ እያንዳንዱ ደረሰኝ የማየት ሙሉ መብት አለኝ፣ በማለት እንግዲህ አስጨንቀዋለች። ዶክተሩም እንግዲህ አሁን ላይ አባትሽ እንዲታከም ከፈለሽ አንቺ ዝም ማለት አለብሽ በማለት እንዲሁም ደግሞ የምርመራው ውጤት ሳይመጣ ነገሮቹን አባትሽን አሳክመሽ መጨረስ አለብሽ፣ ካለዚያ ግን የአባትሽ ሕክምና ሊቋረጥ ይችላል በማለት እንግዲህ ሲያስፈራራት አይተናል። ሌላው እንግዲህ ወይዘሮ ባዩሽ ወደነ ወይዘሮ ሜላት ቤት ተከስታለች። እንዲሁም ደግሞ ከሀና አያት ጋር ተገናኝተው ነበር። እንግዲህ የሀና አያትም ወይዘሮ ባዩሽ በጣም ኃይለኛ እና ነገረኛ እንደሆነች ነው እንግዲህ የተናገረችው። ምክንያቱም ያንቺና የወይዘሮ ሜላት ጓደኛ ለብ ለብ ነው በማለት እንግዲህ ስትናገር አይተናል። ያ ማለት እንግዲህ በጣም ይሄን ያክል ሳይሆን የሆነ ነገር እንደምታስብ እና ተንኮል እንደምትሰራ የባዩሽ ነገር ማሳያ መሆኑ ነው። ሌላው እርግብ እንግዲህ አያቷን እንዴት አርጋ መቅረብ እንዳለባት እንግዲህ ሀና ነች ልጄ ብላ የተቀበለችው አያት ወደ እርግብ እንዴት መቀየር እና እንዴት መውሰድ እንዳለባት ከእናቷ ምክር ወስዳለች። ምክንያቱም ወይዘሮ ሜላት እንግዲህ ልጄ እርግብ ነች ብላ አምና ስለተቀበለች እንዲሁም ደግሞ አያት አያት ሀናነሽ ልጄ በማለት ስላሰበች፣ ስለዚህ የሁለታቸው የእርግብን ሀሳብ ስላልተቀበለች ግን ደግሞ በልጅነቷ ሐሴት ምን እንደምታደርግና አያቷን እንዴት ማስደሰት እንዳለባት ያለውን ነገር እንግዲህ ወይዘሮ ሜላት ለእርግብ መክራት ነበረ። እርግብን በጧት ተነስታ አሁን ላይ አያቴ ቤተክርስቲያን እንሂድ በማለት ቀስቅሳታለች። ሰላም ጤና ይስጥልኝ የቻና ላይ ተከታታዮቼ ቤተሰቦቼ በእያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁ ስላላችሁ እጅግ አመሰግናለሁ። ተወዳጁ የሆነው ኖላዊ ተከታታይ ድራማ በክፍል አርባ ዘጠኝ ከች ብለዋል። እንግዲህ ዛሬው ፓርት ላይ እንግዲህ ውጤት ደርሷል። ስለዚህ ነገ ጠዋት መታችሁ ማየትና ማረጋገጥ ትችላላችሁ በማለት እንግዲህ ከወይዘሮ ሜላት ጋር ደውሎ ደክተሩ ነግሯታል። እሱም እንግዲህ ማን ይሆን የሚለው ነገር እጅግ በጣም አጓጊ ፓርት ላይ ነው። እርግጠኝነት እንግዲህ ወይዘሮ ባይሽ ህክምናውን ውጤት ቀይረዋለች። እሱም እጅግ በጣም ደስ ብሏ ስትስቅ ነበረ። እርግብም ምን ሆኖች ነው አክስቴ እንደዚህ የምትፍለቀለችው በማለት ጠይቃት ነበር። እንዴ አልሰማሽም እንዴ የህክምናው ውጤት እኮ ደረሰ። የቱ ነው ምንድን ነው በማለት እንግዲህ፣ በእርግጥ ያው እርግብም የረሳች ይመስለኛል። ሀና ግን በመደናበር ነው ወይዘሮ ሜላ ሰዓት ራሱ ውጤቱ ደርሷል። ነገ ንቅንቅ እንዳታይ ከዚያው ሐኪም ቤት እንገናኝ። የአንቺ ውሸት ያን ጊዜ ይገለጣል በማለትም እንግዲህ ወይዘሮ ሜላት ሀናን አስጠንቅቃታለች። እንግዲህ እርግብ ችንፈላ ምክንያቱም እኔ ወይዘሮ ሜላት ልጅ እንዳልሆንኩኝ የታወቀ ነው ስለዚህ ምርመራው ምናልባት ወደ ሀና ያደላል የሚለውን ሀሳብም ሰጥታ ነበር ምንድነው እንደዚህ የምትጨነቂ ሁሉን ነገር እኔ አስተካከየዋለው ምንም የሚፈራ ነገር የለም በማለት እጅግ ደስ ብሏታል በቃ ውጤቱ አለቀ ማለት በቃ አንቺ ራሱ ማንም ሰው አይጠራጠርም እንደ ልብሽ ትቀመጫለች ስራችንን በደንብ እንሰራለን በማለት እንግዲህ

ርግብ ትነግራታለች። እንግዲህ ሀና አሁን ላይ እንግዲህ ልጅ በሆንኩኝና ነገሮች ሁሉ ባለቀለት የሚል ሀሳብ በልቧ በእርግጠኝነት ይኖራል። ምክንያቱም በጣም ብዙ ነገሮችን ስላጨናነቃት፣ አንደኛ የአባቷ ጉዳይ አለ። ምናልባት ልጇ ካልሆንኩኝና ይህ ውጤት የተሳሳተ ነገር ቢሆን እንኳን አባቴ መታከም አይችልም የሚል ሀሳብ አላት። ዶክተርም አስጠንቅቋታል። ምክንያቱም መረጃ ስጠኝ ማየት እፈልጋለሁ የአባ አባቴን ሕክምና ብላ በጠየቀችው ሰዓት አባትሽ እንዲድን አትፈልጊም ወይም ሞኖሽ ነው? ለምንድን ነው አርፈሽ የማትቀመጪው? እንዲሁም ደግሞ ውጤቱን ይያዩ ሰዓት እኮ በዚያን ሰዓት ያንቺ አባት መታከም የማይችልበት ጊዜ ይመጣል በማለት እንግዲህ ሲነግራት ነበረ። ስለዚህ አሁን ላይ ሀናን እጅግ በጣም ብዙ ነገሮች እያሳስባታል እና ባዮሽ ይህን ነገር ያደረገችው የሆነ ነገር አንድ ሰው መፍትሄ ሊያመጣ ይገባ ነበር ምክንያቱም እንግዲህ ከዶክተሩ ጋር ተመሳጥራ ስትሰራ አንድ ሰው ማየት ነበረበት። እንዲሁም ደግሞ ወይዘሮ ባዩሽና እርግብ ጋር ሲያወሩ ይህብን ከእነ ወይዘሮ ሜላት ቤት አብረው ሁለታቸው ሲያወሩ እንኳን ስለሌላ ጉዳይ አንድ ሰው እንኳን እነሱን የሚያይ ወይም ደግሞ ፍንጭ የሚያመጣ ነገር የለም። እስካሁን ማንም የጠረጠራቸው ነገር የለም። እንግዲህ ወይዘሮ ባዩሽን እና እንዲሁም ደግሞ እርግብን አንድ ላይ አይታ ነበር ሀና ማለት ነው። ግን ደግሞ አሁን ላይ እሷን በጣም እንደጠረጠራት እያደረገች ትገኛለች። በተለይ ዛሬ ራሱ ወይዘሮ ሜላት እንግዲህ ሀናን በምትቆጣበት ሰዓት ለምን ትቆጫታለሽ? አባቷ እኮ ታሞባት ነው። ስለዚህ መረዳት አለብሽ። ወይዘሮ ሜላት ምን ሆነሽ ነው? ተረጃት እንጂ አባቷ እንኳን ታሞ ትተው በመንጣቱ ራሱን ልታመሰግኛት ይገባል። አባትን ያክል ነገር ሐኪም ቤትታ ነው የምትመጣው ወደ አንቺ ስራ። ስለዚህ አንቺ መረዳት አለብሽ፣ በማለት እንግዲህ ለሃና የወገነች መስሎ ስትናገር አይተናል። ይሄን ቃል ግን ስትናገር የነበረው አንደኛ ሷ ጥሩ ለመምሰል ነው፣ ሁለተኛ ደግሞ አባቷ እንዲታከም እሷ መታገስ አለባት። ምክንያቱም የአባቷን ሕክምና የተጨመረውን ብር ከዶክተሩ ጋር እሷ ስለምትበላ ተካፍላ፣ ማለት ነው ያ ማለት ከዚህ ቤት ወጣች ማለት ደግሞ የው የሀና አባት ያ ሁሉ ብር ተጨምሮ መታከም አይችልም ማለት ነው። ካልታከመ እና እሺ ብላ ሜላት ቃል ሰጠች፣ ብሩን ደግሞ ከዶክተሩ ጋር መካፈል አይችልም ስለማይሰጥ ማለት ነው። ስለዚህ ቢያንስ እንኳን አባትሽ እስከሚታከም ድረስ መታገስ አለብሽ በማለት እንግዲህ ከዛ በኋላ ደግሞ ወዲያውኑ ሞት ተሽሜት ትችላለች በሚል እንግዲህ ለሀና ስትመክራት ነበር። እንዲሁም ወይዘሮ ሜላት በጣም ክፉ ሴት እንደሆነችም ለሀና ስትናገር ነበር። እሷ ልታሜኝ ነው ወይስ ደግሞ እኔ ልትመክሬ ነው በማለት ላንቺ ነው። ስለዚህ አባትሽ እንዲታከምልሽ አንቺ በጊዜ ወደ ስራ መምጣት አለብሽ። ፀባይሽን አሳምረሽ መቆየት አለብሽ አባትሽ እስከሚታከም ድረስ። ከዚያ በኋላ ምን ጥቅልሽ ትወጫለሽ ስትላት ነበር። ለምንድነው እኔ ምን ጥቅም የምወጣው እኔ በራሴ ጉዳይ ከሆነ እስከ ጥግ ድረስ ብከታ ችግር የለብኝም ባጠፋው ጥፋት ከሆነ ካለዚያ ለእውነት እታገላለውኝ በማለት እንግዲህ ሀና መልሳላት አለች። አሁን ላይ እንግዲህ የሀንች በጣም ብዙ ችግሮች አሉባት። የአባቷ ጉዳይ እንደገና ደግሞ እዚህ ቤት ያለው ነገር በተለይ እንግዲህ የውጤቱ እንትን ወደ እርግብ ስለሚሆን ውሸታምና ሀሰተኛ እንደሆነች እንዲሁም ደግሞ ለብር ብላ ያንን ነገር እንዳደረገች አድርገው ነው የሚያስቡት ማለት ነው። ግን ደግሞ የሀናን እውነታ ማን ሊጋፈጥላት ይችላል? ተምቾ ደውሎ ነበር እንግዲህ አሁን ላይ ለ አሴር ደውሎለት ነበር። ምክንያቱም ከእሱ ነው የሚመጣ ብዬ አስባለሁ ማለት ነው። ምክንያቱም ያንን ብር የት እንዳገኘውና ያን ሁሉ ብር አምቶ ለአሴር እንደሰጠው በሌላ ጊዜ እናወራለን ብሎ አልጠየቀውም፣ አስር ማለት ነው። ስለዚህ አሁን ሁለታቸው ከተገናኙ ተምቹ ከተምቹ ነው የሚመጣው ብዬ አስባለሁ። ተምቹ ምናልባት ወይዘሮ ባይሽን ተጨማሪ ብር ይጠይቃታል። በዚያ ብር አልሰጠኝ ስትለው እንግዲህ ሌላ ውስጥ ይገባሉ። ከዛ ያ ፎቶ እና ያ መስቀል ምን እንደሆነ ያለውን ነገር በሙሉ ግልጽ ያደርጋል ብዬ አስባለሁ ማለት ነው። በዚያ ላይ የጥፋት ነገር መስቀልና እንዲሁም ፎቶ እንደሆነ ለአሴር ሀና የነገረችው አይመስለኝም። ግን በዚያ በኩል በተምቹና እንዲሁም በአሴር በኩል ነው የሚታወቀው ብዬ አስባለሁኝ አሊያም ደግሞ የሀና እንደዚህ ታሪኳ እንደተሰረቀች ሁሉን ነገር እንግዲህ ሲነግረው ምናልባት አሳዝነው እሱን እውነታ ሊያወጣ ይችላል ብዬ አስባለሁ። አሁን ላይ እንግዲህ ሕክምና ውጤቱም ካለቀ በኋላ እንዲሁም የመጨረሻ ሕክምና ነው ኖላዊ የሚታከመው ኖላዊ ከሕክምና ወጣ ማለት አሴርም ከተምቹ ጋር የሚገናኝበት አጋጣሚ ይኖራል ማለት ነው። ስለዚህ ነገሮቹ ከዛ በኋላ ይጠራሉ። ከሃና ጎን የሚሆኑ ሰዎች አብረው ይዘልቃሉ ብዬ አስባለሁ። በእርግጠኝነት ውጤቱ ወደ እርግ ቤሄዱ ከቤተሰቦቿ ውስጥ ራሱ የማይቀበሉ ሰዎች ይኖራሉ። አያቷ ለምሳሌ ላትቀበል ትችላለች፣ ግን ደግሞ አሁን ላይ አሴት በልጅነቷ የምታደርገውን ነገር ማድረግ እንዳለባት ወይዘሮ ሜላት እንግዲህ ለእርግብ መክራት ነበር። ስለዚህ አያቴ እንድትወደኝ ወይንም ደግሞ እንድትቀርበኝ ምን ማድረግ አለብኝ? እናቴ በእኔ ምክንያት እኮ እናንተ እየተጣላችሁ ነው። ስለዚህ የደስታችሁ ምንጭ እንጂ የጠባችሁ ነገር እኔ ምክንያት እንዲሆን አልፈልግም፣ በማለት እንግዲህ ለወይዘሮ ሜላት እርግብ ተናግራ ነበረ። በቃ ምን ማድረግ እንዳለብሽ እና እንዲሁም ደግሞ ከአያትሽ ጋር እንዴት መቀራረብ እንዳለ እኔ አስረዳሻለሁ። ያህን ሁሉ ስታደርጊ በጣም ትወድሻለች። ጀግናና እንቅልፋም ያልሆነ ሰው አያቴ እናቴ ትወዳለች በማለት እንግዲህ ያለውን ነገር አስረድታታለች። እንዲሁም ደግሞ በጠዋት ቀስቅሳ ቤተ ክርስቲያን እንሄድ በማለት እንግዲህ እዛ ትሄዳለች ማለት ነው። ከዛም ጠይቃት ነበረ። እንዲሁም ከጠየቀቻት በኋላም አመሰግናለሁ በማለት እጇን ስማታለች። ያ ማለት ሀሴት በልጅነቷ እጇን ትስማት ነበረ እና እንግዲህ የወይዘሮ ሜላት እናት ደንግጣለች። ምክንያቱም እጇን ስለሳመቻት ያ ማለት ሀሴት አንቺ ነሽ ማለት ነው እንደ በማለት በመጠራጠር ደንገጥ ብላ እጇን ወደ ራሷ አቀረበላለች ማለት ነው። እና ይህን ነገር ያደረገችው ወይዘሮ ሜላት የመከረቻትን ሰምታ ነው። ግን ደግሞ እንደተመከረች እና ባንዴ እንደተቀየረች የሃንቹ አያት አውቃለች። እና የወይዘሮ ባዩሽ እና እንዲሁም ደግሞ የዶክተሩ ሴራ በቅርብ ይጋለጣል። በእርግጥ ብሩ ሊወስዱ ይችላሉ ሊሳካላቸው ይችላሉ፣ ግን ደግሞ ይህ ጉዳቸው ሳይወጣ አይቀርም። ያስባለውኝ እና ውድ የቻናሌ ቤተሰቦች በዛሬው ቪዲዮ ይህንን ይመስላል። በያላቸው በሰላማቸው ይብዛልኝ። በእርግጠኝነት በክፍል አርባ ውጤቱን የምናየው ይሆናል። ሌላ ችግር በነገራችን ላይ ውጤቱን በመጠበቅ ስንት ፓርቶች አልቀዋል ማለት ነው እና ጠብቀናል ማለት ነው። እና ግን በክፍል አርባ በጉጉት እንጠብቃለን። ምክንያቱም የመጀመሪያ ፓርት ነው። በዚያ ላይ ውጤቱ ተጨርሶ ነው እናውቃለን። እና ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ።